ደነናል፣ እየዳንን ነው፣ እንድናለን የሚለው ሀሳብ አለና ይሄ ሀሳብ ተወልደናል፣ እየተወለድን ነው፣ እንወለዳለን ማለት ነው። ለቦርን አጌን ክርስቲያን በፍጹም በፍጹም የሚስማማ ሀሳብ አይደለም ማለት ነው። ግን ይሄ በቃ ሰውን በእንጥልጥል ማኖር የሚፈልጉ አገልጋዮች እነሱ የትኛው ጋር ሆነ እንደሆነም አይታወቅም። በሕዝቡ ላይ ወይም ደግሞ በዳነው አማይ ላይ ያላቸው አመለካከት በጣም በጣም በጣም ዝቅተኛ ነው። ለራሳቸው ያላቸው አመለካከት ደግሞ በጣም ከፍተኛ ነው ማለት ነው። እና ከእንደዚህ አይነት ሰዎች የሚመጣ ነገር ነው እንደዚህ አይነት ትምህርት፣ በጭራሽ ራሳቸውን ካለ ማየት ማለት ነው። የሚሰጡት አንዳንድ ሪዝኖች አሉ ሪዝናቸው እነሱን ያካተተ አይደለም። ለምሳሌ የዳነ ሰው ኃጢአት ሲሰራ ደህንነቱን ያጣል ብለው ያስባሉ። አሁን እንግዲህ የዳነ ሰው ኃጢአት ሲሰራ ደህንነቱን የሚያጣ ከሆነ ለጊዜ ውስኛውን ሀሳብ ቁጭ እናድርገውና ይህንን ባዩ ሰውዬ ራሱ ይህንን የሚለው አገልጋይ ራሱ በዚህ ሰዓት ማን ነው ነው ራሱ ይህንን ለማለት እሱ ማን ነው ራሱ እንዴት አይፈራም? በጣም እንደዚህ አይነት ነገሮች የተለመዱት ኢትዮጵያ ውስጥ ነው። በጣም ማለት ነው የሃይማኖት መንፈስ ያለባቸው ሰዎች መጀመሪያው ፕራውድ ነው። ራሳቸውን ከሚገለገለው ከሌላው ሕዝብ ላቅ አድርጎ የማየት ብቁ ነን የማየት ነገር ነው እና ሌሎቻችሁ አትበቁም የማለት ነገር በጣም በጣም በጣም ይታያል ማለት ነው። አገልጋይ ከዛ ምእመን የሚል ነገር አለ። በነገራችሁ ላይ እነሱ ምእመን የሚለውን ነገር የሚጠቀሙት ብዙ ጊዜ እንዳስተዋልኩኝ ከሆነ በሃይማኖቱ ቤት ውስጥ ዝቅ ለማድረግ ነው፣ ዝቅ ለማድረግ ነው። አገልጋይ ከዛ ምእመን የሚባል ነገር አለ። ምእመን ማለት እንግዲህ ያው ይሄ ግዕዝ የምትችሉ ሰዎች ምእመን ማለት እኮ አማኝ ማለት ነው። አማኝ ማለት ነው። ከዛ ምዕመናን ማለት ደግሞ አማኞች ማለት ነው። ሊቨር ቢለው ማለት ነው። እነዚህ አማኞች ማለት ነው እንጂ የሆነ የዝቅታ ስም አይደለም። ኦኬ፣ ምእመን ማለት አማኞች ማለት ነው። በቃ እንግዲህ አገልጋዮቹ እኛ ምእመን አይደለንም ካሉ ምን እያሉ ነው? አማኞች አይደለንም እያሉ ነው ማለት ነው። ለዚህ ለዝቅተኝነት ነው የሚጠቀሙት፣ ግን ቅሉ አማኞች ማለት ነው። ስለዚህ ሁላችንም አማኞች ነ መድረክ ላይ የሚቆመውም ሰውዬ ምእመን ነው ወይም አማኝ ነው። አይደለም፣ እንዲ አይደላችሁም፣ አማኞች ናችኋል። አገልጋዮች ዳያቅም፣ አገልጋዮች አማኞች ናችሁ። ስለዚህ በግዕዝ ምእመኖች ናችሁ ማለት ነው። ንድርሳን ስለዚህ ያካሉ ናቸው ተነግሮናላችሁ። እና ሁላችንም ምእመን ምድር ላይ ያለው አገልገ መድረክ ላይ ያለው ታች የተቀመጠው ምእመን ነው። ጸጋ ልዩ ልዩ ነው። እሱ ከሰውየው የተነሳ ሳይሆን የእግዚአብሔር ጸጋ ነው። የኖራሱ ባለቤት አለ የእግዚአብሔር ጸጋ ነው። ከሰውየው የተነሳ አይደለም። ር ግን እነሱ የሚጠቀሙት ለዚህ ለዚህ ነው ሌሎቹ ሃይማኖት ቤቶች እንዲሁም ካህናት የሚልም ደግሞ አላቸው። ካህናት ደግሞ የተለያዩ ግሩፖች አሉ። ካህናት የተባለ ግሩፖች አሉ። ከዛ ምዕመናን አሉ። ከዛ ይሄዳሉ ቀጳጳስ ምናምን ምናምን እያለ እኛ ጋርም እንደዛው ነው። ድግድግድግድግድ የሆነ ነገር ድግድግድግድ የሆነች ነገር ዘማሪ የነበረው ድግድግድግድግድ ፓስተር ይሆናል። ፓስተርነት ደግሞ ድግድግ ልና ደግሞ ያው ሪቨራንድ ፕሮፌት ወደሚለው ነገር እያደጉ እያደጉ ነው የሚመጡት። ማን እንደሚያሳድጋቸው አላውቅም። እግዚአብሔር ሀሳቡን እየለወጠ ነው መሰለ በነሱ ላይ የሚሰጣቸውን ጸጋ የሚለዋውጠው። እንደዚህ የሚባል ነገር የለም መጽሐፍ ቅዱስ ላይ። ይሄ ምንድን ነው? የትኛው ነገር ያዋጣል፣ የትኛው ነገር ያበላል፣ የትኛው ነገር ለምን ይጠቅመኛል የሚለውን ስም ለመያዝ ብቻ ነው እንጂ እግዚአብሔር አንድን ሰው ዘማሪ አድርጎ ከጠራው ዘማሪ ነው። እግዚአብሔር አንድን ሰው ወንጌላዊ አድርጎ ከጠራው ወንጌላዊ ነው። በቃ ያሰው እንጂ የሆነ ጊዜ ላይ ስድስት ወር ወንጌላዊ ከዛ በኋላ ቀጥሎ ያለውን ደግሞ ፓስተር ወይም እረኛ አያደርገውም። ትንሽ ቆይቶ ደግሞ ነቢይ አያደርገውም። ኦኬ፣ በዛ አይነት ትሬንድ የለም መጽሐፍ ቅዱስ ውስጥ። ግን ይሄ በቃ ራሳቸውን እንደዚህ የሚቀያየሩ ሰዎች አሉ ማለት ነው። ስማቸውን የሚቀያየሩት ጸጋው የለም ብለው ስማቸውን፣ ግን እየቀያየሩ እየቀያየሩ ይመጣሉ ከፍ ከፍ ለማለት ነው የሚጠቀሙበት። እንደነገርኳችሁ ሌላኛውም ሃይማኖት ቤት ካህናት ይባላሉ። ከዛ ደግሞ ካህናት ሁሉ አለ ይዘወይ ነገር እኮ በምህረቱ እኮ ነው ያለ ነው። አንድ ነገር ንገራች። ወደ ተነሳውበት ፖይንት መጣለው። ኢትዮጵያ ውስጥ ያለው በሃይማኖቱ ቤት ውስጥ የሚሰራው መንፈሳዊ ወንጀል እግዚአብሔር ቸርነቱን በቃ የምናውቅበት ነው። እንደዚህ ራሱ ወጥተን መግባታችን ማለት ነው። ካህናት ሊቀ ካህናት ሁሉ እኮ አለን። ዋች ኢቨን በብሉይ ኪዳን ዘመን ካህናቶች አሉ። ሊቀ ካህናት ግን ስንት ነው? አንድ ነው። ሊቀ ካህናት ማለት የካህናት አለቃ ማለት ነው። እሱ ቁጥሩ ስንት ነው? አንድ ነው። በቃ አንድ ነው። ከዛ ካህናቶች አሉ። ያ ሊቀ ካህናት ሲሞት ነው ሌላኛው ሊቀ ካህናት የሚነሳው። አሮን ሲሞት ነው ልጁ የሚነሳው አንዱ ሲጨርስ ነው ሌላኛው። በቃ ካልሞተ ያ ሊቀ ካህናት አይቀየርም። ሁለት ሊቀ ካህናት ራሱ ኢሌጋል ነው፣ በብሉይ ኪዳን ማለት ነው። አንድ ሊቀ ካህናት ነው ያለው። ሌሎቹ ደግሞ ካህናቶች ናቸው ማለት ነው። በአዲስ ኪዳን የሚመጣና ይህንኑ ነው ያደረገው ማለት ነው። በአዲስ ኪዳን ስንት ሊቀ ካህናት ነው ያለው? አንድ ነው። በብሉ ኪዳን ስንት ነው? አንድ ነው። ልዩነቱ ምንድነው? የብሉይ ኪዳኑ የሞቱ እየሞቱ እየሞቱ ብዙዎች ናቸው። የአዲስ ኪዳኑ ግን አይሞትም። በቃ ልዩነቱ እሱ ነው። ማነው? እሱ ኢየሱስ ክርስቶስ። እነርሱ እንዳይኖሩ የድሮቹ የብሉይ ኪዳኖቹ እንዳይኖሩ ከለከላቸው፣ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። አንዱ ሲሞት አንዱ ሲጠቃ ማዕት ካህናቶች ናቸው ማለት ነው እየተተካኩ የመጡት ማለት ነው። ካህናት የሆኑት ብዙዎች ናቸው። እርሱ ግን ኢየሱስ ማለት ነው ለዘላለም የሚኖር ስለሆነ ካህን ደግሞ በባህሪው ካልሞተ ስለማይቀየር ይሄኛው ኢየሱስ ደግሞ ስለማይሞት ያልሞተ ካህን ደግሞ በላዩ ላይ በአናቱ ላይ ሌላ ሊቀ ካህናት ስለማይሾም በቃ እሱ ነው ያለው። እርሱ ግን ለዘላለም የሚኖር ስለሆነ ማን ይተካታል? እሱ ለዘላለም ከሆነ በቃ እሱ ብቻ ነው ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልስ ዘወትር በህይወት ይኖራልና የዘላ ዓለም ሊቀ ካህናት ነው። አንድ ሊቀ ካህናት ነው፣ በብሉይ ኪዳን ያለው። በአዲስ ኪዳንም በሰማያት ያለፈ እንዲህ ያለ ሊቀ ካህናት ይገባናል። አንድ ሊቀ ካህናት ነው ያለው። አዲስ ኪዳን ላይ ሲመጣ እኛንስ ቅዱሳን እናንተ ከጨለማ ወደሚደነቅ ብርሃን የተጠራ ናረ የንጉስ ካህናት ቅዱሳኖች በሙሉ አማኙ ማህበረሰብ በሙሉ ምንድን ነው የንጉስ ሮያል ፕሪስት ወይም የንጉስ ካህናት የንጉስ ካህናት ማለት ባይዘው አንድ ንጉስ አለ ከዛ የእሱ ንጉስ ካህናት ማለት አይደለም ሮያል የንግስና ስለምንነግስም ማለት ነው ኦኬ የንጉስ ካህናት ነው እንደዛ ነው አጻጻፉና ካህናቶች የተባሉት በሙሉ አማኞች ናቸው እንጂ አሁን አንዳንድ ቤተ እምነት ውስጥ እንዳሉት እዚህም ራሱ ረ እዚህ ራሱ ፕሮቴስታንት ውስጥም እንዳሉት እኔ ካህን ነኝ፣ ካህን ነው የሚባርከው እንጂ ሌላው አይባርክም እንደሚሉት አይደለም። ኦኬ እናንተ እኔን አተባርኩኝ ምን የሚባርካችሁ ካህን ነው የሚባርቀው እንደሚሉ አጋጥመው እና ምን ቆጥረው ነው እኔ ካህን ነኝ፣ እናንተ ምህመኖች ናችሁ፣ ሌላ ማለት ነው ይህ አዲስ ኪዳን አማኞች በሙሉ የንጉስ ካህናቶች ነን። ስንት ሊቀ ካህናት አለን ደግሞ በሰማያት ያለፈ? ስንት? አንድ ሊቀ ካህናት አለን። እሱም ጌታችን ኢየሱስ ክርስቶስ ነው። አለቀ። መጽሐፍ ቅዱስ ላይ እንደዚህ በግልጽ የተጻፈውን የኢየሱስ ክርስቶስን ሊቀ ካህናትነት መጋፋት ማለት በጣም ከባድ ነገር ነው። አሁንም ሊቀ ካህናት አሉ፣ በሃይማኖት ቤት ውስጥ ሊቀ ካህናት፣ በሰማይና በምድር በሙሉ ኪዳን ራሱ አንድ ሊቀ ካህናት ነው ያለው ሰው ነው እንጂ አሁንም በአዲስ ኪዳን በሰማይና በምድር አንድ ሊቀ ካህናት ነው ያለው፣ ኢየሱስ ነው። ልዩነቱ የዘላለም ካህን ነው እሱ፣ እነሱ ደግሞ ሞት የሚከለክላቸው ነበር፣ የብሉይ ኪዳኖቹ እና አንድ ሊቀ ካህናት እያለ ሌላ ሊቀ ካህናት ራሱን ከሾመ በቃ ኢሌጋል ማለት ነው። በምረቱን ያለ ነው።